ወይ ኔ የፈጣሪ ያለ አብርሽ፣ የስራህን ይስጥ። ሰውነቴ እልቅ ፍርስ ነው ያለው፣ እንዴት እንደደነገጥኩኝ ምን ተፈጠረ ብዬ፣ እንዴ ጭራሽ ይሄ ነገር ፕራንክ ነው እንዲህ እያልኩኝ። በነገራችን ላይ ቤተሰብ እኔ የሩታ ሆዷ ትልቅ ሆኖ ካላዩኝ አላምንም። ከዚህ በኋላ እጠራጠራለሁኝ። በእርግጥ እንግዲህ እሷ ደስተኛ ሆና ምናምን ነገር እንደዛ፣ አሳይታን ይሄ ፕራንክ ነው ብዬ አላስብም እኛም ብቻ አይደለም ትልልቅ ተከታይ አላቸው ትልቅ ተከታይ ያላቸው ናቸው አብርሽና ሩታ መቼም ይህንን ትልቅ ፋሚሊ አይዋሹትም ሩታ ሳታረግዛ ረግ ጊዜ ተብሎ ነገሩ ግን እንዲህ ነው ውዶቼ ሩታዬ እንግዲህ ወደ ዱባይ ከመሄዳችን በፊት እርጉዝ ነበርሽ ያን ነገር ግን ለእኔ ደብቀሽኛል የተናገርሽው ለሌላ ሰው ነው እና ይሄ ለምን ሊሆን ቻለ እንዴ ልደብቅኝ ቻልሽ በዛ መሀል ደግሞ አንቺ እርጉዝ ሆነሽ እንዴትስ መድኃኒት ልትጠቀም ይቻልሽ እንደዛ በሚል ነገር እንግዲህ ፕራ ከነው እያደረጋት ያለው አብርሽ። ነገር ግን እኔ እንዴት እንደደነገጥኩ መግቢውን አይቼ በጣም ነው የደነገጥኩት። እንዲህ ነገር ውሸት ነው እንዲ ምናምን ነገር በቃ አጠራጠረኝ። አሁንም ሞር ጥርጣሬ እንዲፈጥርብን ያደረገው ነገር ግን እንግዲህ እኔ ሩታ ትዋሻለች ብዬ እኔ አላስብም። ምክንያቱም ብዙ ነገሮችን ፕራንክ ሰርተዋል ከዚህ በፊት ነገር ግን ይሄ በእግዚአብሔር ስራ በእግዚአብሔር ስራ ጣልቃ መግባት ነው የሚሆነው፣ በልጅ መቀለድ ማለት ነው። ይዋሻሉ ብዬም አላስብም ነገሩ እኛን ቢዋሹ ችግር የለብንም። ነገር ግን እነሱን የሚከተል የሚያከብር ትልልቅ ሰው አለ ከተለያየ ሀገር ላይ ለእነሱ ካልደበራቸው እንደፈለጉ መሆን ይችላሉ አላለ እንዴ? እና ነገር ግን ዛሬ ሩታዬን አብርሽ ፕራንክ አድርጓታል። ያደረጋትም አንቺ ደብቀሽኛል አሁን ነው አንቺ እንዴት በጀመሪያ ሳትነግሪኝ ቀርሽ አሁን እንደገና እዚ መጥቼ ምናምን ነው እርግዝና ነው ያወቅኩት ያለሽ መጀመሪያ ለምን ደበቅሽኝ በሚል ነው አብረሽ እንደዛ እያለ ያጨናነቃ። ሩታዬ ደግሞ እኔ ምንም የደበቅኩ ነገር የለም፣ አሁን ነው እኔ እርጉዝ መሆኔን ያወቅኩትኝ። ያኔ እርጉዝ መሆኔን ካወቅኩኝ እንዴት እንዴት እንደዛ መዝናኛ ቦታ ላይ ሄደናል፣ ሞተር ጋልበናል ምናምን። አረ ሞተር ሞተር ብቻ ሳይሆን ግመል ጋልባችሁ የለ እንዲህ ግመል ላይ ወተሽ ነበረ ብዙ ነገሮች፣ ነገር ግን ብዙ ነገሮች ተፈጥረዋል። ብዙ መዝናኛ ቦታ ሄዱት የሄዳችሁት ነገር እየውን እሷ ልክ ሳትሆን እርግጠኛ ሳትሆን ለሱ መናገር አልነበረባትም ለአብርሽ። ከዚህ በፊት አጓጉችህ ነበረ እና የሆነ ጊዜ ደግሞ ፕራንክ አድርገው ስለነበረ አብርሽ ያው እንዳይጓጓ በማለት እርግጠኛ ስሆን እነግርሀለሁ በማለት ነው እንጂ ያኔ ጨጓረኝንም ሲያመኝ ብሙት ያደርገኛል። ነገር ግን አሁን ላይ ደግሞ እርግጠኛ ሳልሆን ለአንተ ነግሬ እንዳላጓጓህና ውሸታም እንዳልባለው ያደረግኩት ነገር ነው። እርግጠኛ የሆንኩትኝ አሁን ዝመጥቼ ቸክ ሳደርግ ነው እንጂ ከዛ በፊት እርጉዝ አይደለሁም አይደለውም እያለች እሷ ለማሳመን ሞከረች አብርሽ ግን መስማ አብርሽ እንደዚህ ሩታን ታናድዳታል እንዴ እርጉዝ ሴት ማናደድ ጥሩ አይደለም ለእርግዝናው ጥሩ አይደለም እርጉዝን ሴት ማዝናናት ነው እንጂ ማናደድ ጥሩ አይደለም አሁን ያደረከውን ፕራንክ በሌላ ጊዜ ባት ደግመው ጥሩ ነው ማለት በጣም እያበሳጭሃት ነው ያለው ምናምን ነገር እን እንዴት ነው የምታበሳጫት ገና ከጅምሩ ያስፈራ ነገሩ ሆነ እና ደግሞ ለአስራ አምስት ቀን ቡታጅራ ሊሄድ ነው ትቻት በዛ ላይ እያለ ነው ብዙ ነገሮች ድብርትን እንዲፈጥርባት እያደረክ ነው ነገር ግን አብርሽ በዚህ ልክ ሩታን ባታጨናንቃት እና የሆነ ሌላ ጭንቀት ባትፈጥርባት ጥሩ ነው ነገር ግን እሷ ደግሞ ይሄ በዝህን በከባድ ነገር አንተን ተዋሻለይ ማለት አይደለም ይሄ የጋራችሁ ንብረታችሁ፣ የጋራችሁ ልጅ የጋራ ነው። የግል የሚባል ነገር የለም እና ምንም ምትዋሸው ነገር የለም። አሁን የተደረገ ነገር ነው ያው ፕራንክም ቢሆን። ሌላው ነገር ደግሞ ስንት ወር ነው ለተባለው እሷ መናገር አልፈለገችም፣ ላብርሽም አልነገረችም። ለኛም አልተነገረም ማለት ነው። ሌላው ነገር ደግሞ የሰማሁትን ነገር ሳልነግራችሁ፣ እሷ አላረገዘችም ውሸት ነው እያሉ ጥላት እየሰደባት ነበረ ረ ወደ ዋናው ፖይንት ልግባ። ጥላት እሷን እየሰደባት ነበረ፣ አላረገዘችም ድራማ ነው ምናምን እያለ ማለት ነው። አሁን አብረሽ ቀጥታ ሩታ ለጥላት ነው አሳልፎ የሰጣት፣ ለጥላት ድራማ ነው እየሰራች ያለችው ምናምን ብለው እንግዲህ ስንት ጥላት እንዳላት እያወቅ ትልቅ አብርሽ በጣም ትልቅ ስህተት የሰራው ምኑ ጋ ነው? ለጥናት አሳልፎ መስጠቱ። አሁን ውሸት ነው ብለው ይሰድቧታል። ለዙ እየሰደቧት ነው። ለዙ እርጉዝ ነኝ ያለሽ ቀን ሲሰድቧት ነበረ። እንኳን አንተ ይህንን መስመር ከፍተህላቸው። አይ አብርሽ በጣም ትልቅ ስህተት ነው የሰራው። ለማንኛውም እንግዲህ ሩታ ለማንም ጆሮ አሰጥም። ደስ የሚለው ነገር ጠንካራ ናት። ብዙ ነገርን አልፋዜ የደረሰች ናት። ማንም ምንም ቢል ማሰማናት። አሁንም የሚመጣውን ነገር እንደምትጋፈጥ ሙ